ሰላም ሰላም፣ ውድ የታዲ ዩቲዩብ ቤተሰቦች እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ያው ከብዙ ቪዲዮ በኋላ እንደመጣዋቃለሁ ብዙ ነገሮች ተፈጥረዋል፣ ብዙ ነገሮች ተከስተዋል። እና ያው ዛሬ ለመጨቃጨቅ እንትን ሆነ እንትን ሆነ እንትን ሆነ ለማለት ጀስት እንደድሮ ለማለት ሳይሆን ዛሬ የደስታ ቀን ነው። ማለት ደስ ብሎኝ ነው ዛሬ እዚህ የመጣውበት ዋነኛ ምክንያት እሱም ደስታዬ ምንድን ነው? አንደኛ የእኔን ላይፍ አስተካክ ያለው ያው ከቶ ፊቅግ ያለውን ነገሮች በሙሉ አስተካክ ያለው ልክም እንደዛው ደግሞ በጣም በጣም ደስ ያለኝ ከኔም በላይ በጣም ደስ ያለኝ የታዲዮስ እና ሂዊ መታረቃቸው ነው። በጣም በጣም ደስ ይላል። ማማ ና እሱ መታረቃቸው ያው ምንም ቢሆን ቢንሸራተትን ፍቅር ያው አቋምነቱን እንደማይለቀው ሁሉ የእነሱን ማሳያ አድርገዋል። በደንብ አሳይተውናል። ለዚህም ደግሞ በጣም ደስ ብሎኛል። እኔ ሁለተኛ ደረጃ ደግሞ ይቅርታ ያደረጉልኛል ብዬ አላሰባቸው ነበር ባደረኩባቸው ነገር። እርግጥ ነው አጣልቻቸዋለሁ፣ ብዙ ነገር አድርጌያቸዋለሁ፣ ና ይቅርታም ያደርጉልኛል ብዬ አላሰብኩም ነበር። ያው ይቅርታ አድርገውልኝ ዛሬ እኛም እነሱም አንድ ላይ ነን ማለት ነው። ሲቀጥል ደግሞ እውነት እውነት እውነቱን ለመናገር በጣም በጣም ደስ ብሎኛል። ዛሬ በጣም ማለት ነው በጣም የምር ስንት አመት የተለፋለት ላይፍ ሶስት አመት አራት አመት የተለፋለት ላይፍን ከማስተካከል በላይ ምንም ደስ የሚል ነገር ሊኖር አይችልም። የኔ የኔ ያህላል ነገሮቹን በሙሉ ያበንጣውትኝ እኔ ነኝ፣ ግን ደግሞ የነሱ በተለይ በተለይ ደግሞ ታዲያስ ምንም በማያውቀው ይሄን ሁሉ ሶስት ወር ምናምን ነገር በጣም ተሰቃይቷል፣ ተጎድቷል። እና ያው ደስታቸውን እንዳዲስ ማደሳቸውን ሳይ ምናምን በጣም ነው ደስ ያለኝ። የታረቁበት ቀን ራሱ ብገኝ ደስ ባለኝ ነበር ያው ታማሪ እንደ መሆነ ይመጣፈታናል ፈተና ነው ያልተገኘውት እንጂ ለገኛ ስበይ ነበረ። ያው ብቻ በአጠቃላይ በጣም በጣም ከሚባለው በላይ ደስ ብሎኛል፣ ከሚባለው በላይ ማለት ነው። ከባድና ትልቅ ትምህርት አስተምረውኛል። ምንም ምንም ቢሆን እንደዚህ ነገር ማድረግ እንዳለልኝ በደንብ ተመረ ያለሁኝ። ያው በመጀመሪያ ምን ማይሰሳት ሰው የለም፣ ከስተቱም ደሞ ማይታረም ሰው የለም። የሆነ ሰዓት ላይ ይገባዋል። ይሄ ታወቀ ነው እና እኔም ምንም ምንም ድረስ በሄድ ከብቶኛል ጥፋቴና ምን ይቅርታ ጠይቅ ያለው እነሱም ይቅርታ አድርገውልኛል። ከነሱም አልፎ ደግሞ የእኔም ፍቅረኛ ቶፊቄ ዛሬ ቢገኝ ደስ ባላይ ነበር። ያው በስራ ምክንያት አልተገኘም፣ ግን ከሱም ጋር ያለኝን ግንኙነት አስተካክዬ ታርቄ ደስ ልክ አዲስ ምህራፍ እንደሚከፈተው ከነበሩት አጸፋዎች የበለጠ አዲስ ምህራፍ ከፍተን አዲስ ፍቅር ውስጥ ነን፣ ሁላችንም ብንሆን ማለት ነው የነበሩብንን እንዳለ ትተን ትላንትናችንን ረስተን ዛሬያችንን ለመኖር ጀምረናል። ጉዟችንን ያው እንቅፋት አይጠፋም፣ ፍቅር ውስጥ ፍቅር ነውና እንቅፋት አይጠፋም። ሪል ማለት ነው ሲጀመር ማንም ሰው ቢሆን ይፈተናል። ከፈተናው ደግሞ ማለፍ ግዴታ አለበት ብዬ አምናለሁ። እንደኔ በፍቅር ውስጥ ደግሞ ማይጋጭ ሰው ያለም ያው በሰው መሀል መግባቱ ነው ከባዱ የሚሆነው እንጂ አንድ ወንድና ሴት የተባሉ ሴት ፍቅረኛሞች ከሆኑ የሆነ የሆነ ሰዓት ላይ የግድ የሚፈጠር ነገር አለ እና ይሄኛውን ተስተካክሏል። በአሁኑ እግዚአብሔር የተመሰገነ ይሁን እና ዛሬ ደስተይን ለመግለጽ ያህል ያው ደስ እንዳላይ ለእናንተ ነገራቸዋለሁ። ደስተይን ለመግለጽ ያህል ታዲንና ሂዊን ጠርቻቸዋለሁ። ያው እኔም ደስተኛ መሆኔን እናንተ ኦዲንሶቻችን እንድታውቁ ፈልጋለሁ። ና እና ያው ሂዊና ታዲን ዛሬ ጠርቻቸዋለሁ። ኑ ብያቸዋለሁ። ደስተይን ለማጋራት ማለት ነው በመቀጠል ደሞ ዋናውና ትልቁን ነገር የረሳሁት አቤኔ በስማም፣ ያንተ ውለታ አለብኝ። እውነት በጣም ውለታ ካለብኝ በጣም በጣም በጣም ነው። አመሰግነው እኔ አበላሽው ላይፍ አንተ መጥተህ ስላስተካከልክ እውነት ከልቤ በጣም አመሰግናለሁ። በጣም በጣም አመሰግናለሁ። እኔ ሞክሬ ነበር፣ እንደእውነቱ ግን አቤኔ ትልቅ ሰው። እግዚአብሔርን በጣም በጣም አመሰግናለሁ። አንተ ስላስተካከልክል ነገሮችን በሙሉ ስለተስተካከሉ በጣም ደስ ብሎኛል። ብቻ አመሰግናለሁ። ሌላ ምንም ልልህ አልችልም። ወለታን ፈጣሪ ቁጣለለ ለእንተም የተበላሸብህን ልክ እንደዚህ ንጹህ አርጎ ያስተካክልልህ። ሌላ ምንም ልልህ አልችልም። ግን ሳም አሁን ታዲዮስን እና ሂዊን ጠርቻቸዋለሁ እና ያው ደስታዬን ለማጋራት ነው። ዛሬ እንቶ ፊቄ ብኖር በጣም ደስ ይለኝ ነበር። ያው እንደነገርኳችሁ ስራ ላይ ሆኑ ነው እና ሂዊና ታዲ ይመጣሉ እነሱንም ደግሞ ያው ደስታ አጋራቸዋለሁ ማለት ነው። ከአሁን በኋላ እንደዚህ አይነት ነገር እንደማይፈጠር ግልጽ ነው፣ ተማምነናል። እንኳን ደህና መጣችሁ። እንዴት ናችሁ? እንኳን ደስ አላችሁ። እውነት በጣም ደስ ብሎኛል። ችግር የለም ይፈጠራል እኮ ሁላችንም ጋር ያለ ነገር ነው። ዋናው ደግሞ ማለፉ ነው። ማያልፍ ቀናቶች የለም። ተዋል ተዋል፣ ዋናው የሚፈለገው እሱ አይደል? ሜራ ግን ያሻል መሰለኝ። እኔ ያስብኩት ሌላ ነበር እንጂ ግን ያው ደስታዬን እንድታውቁልኝ ስለፈለኩኝ ነው። ቀን ስላልተገኘ ግብ ፈተና ላይ ስለነበርኩኝ ነው እንጂ እዛን ቀን እኮ መገኘት በጣም ፈልጌ ነበረ ዋና ማለፉን አልፏል። አልፏል። እንደዛ እንዳልተነቋቆርን እንደዛ እንዳልተባባልን ለማድረግ ብትልም ያለ እኔ ትንሽ ያስቸገርኩት አይደል? ያስቸገርኩት ጥጋብ ጥጋብ ይለኛል። ማን ጥጋብ ጥጋብ ይለኛል? ጥጋብ ይለሃል አንተ፣ ጥጋብ ብሎት ነበር። አይተሻለ? አይደለም። አይ ጥጋብ ሳይሆን ያው ፍቅር እኮ ነው። በሰዓቱ ሰርታለች። በጣም ብዙ ነገሮችም አልፈዋል። ጽዮንም ደግሞ የቻለችውን ነገር ለማድረግ ወይ ለማስተካከል ጥረት አድርጋ ነበረ ነበር አይደለም። እኔ ኢቭን አንቺ፣ እኔ ደግሞ ተመልሼ ከቶፊ ጋር ያለውን ነገር ለማስተካከል ጥረት አድርጌያለሁ። እኔም አልተሳካልኝም፣ አንቺም አልተሳካልሽም። ግን መድኃኔዓለም ደግሞ ሲፈቅድ በተቻለ አቅም ያደረግነው ጥረት ተባርኮ አንቺም ከቶፊ ጋር ያለሽ ነገር እንደተስተካከለ ሰማ ደስ ብሎኝ ያለ አንቺን አግኝቼ ፈልግ ነበረ በዛ አጋጣሚ እንኳን ደስ አለሽ። ምክንያቱም ትንሽ ሚስቴክ ነዋ። የትኛውም ነገር አሁን ነጋችንን የሚያበላሽ መሆን የለበትም። አሁን ላይ የሚደረግ ነገር በሙሉ እኔ ነገን መስዋዕትነት ከፍዬ አሁን ላይ ላለው ነገር አሁን ላይ መስዋዕትነት መክፈል ይሻላል። ለነገ ነገ ጥሩ ነገር ለማየት ወይም ነገ ቆንጆ ጊዜ ለማሳለፍ ወይም ደግሞ የነገ ህይወቴ ነው ብለን ለምናስበው ነገር አሁን ላይ መስዋዕትነት መክፈል ይሻላል እንጂ ለወደፊቱ ጸጸት የሚሆነው ብለን ነገር አፈልኩታን ያ ስለማንመለሰው ጊዜን ማለት ከዛ አንጻር ነገሮች ማስተካከላቸው እኔ በጣም ደስ ብሎኝ። አዎ እግዚአብሔር ይመስገን ሁሉም ነገሮች ተስተካክለዋል። በተለይ እናንተም እኔም ቢሆን የኔ ይስተካከላል። በጣም ትንት እኔ ለማስረዳት በጣም ተሟግቼ ያለው በእውነት ተከራክሬ ያለው ለአንዴ ብቻ ቢያንስ ጥሩ ሁኔታ ላይ ተፈታኝ ምናት ልትሄድም ስለሆነ ምናምን ብዬ። ለአንዴ ብቻ እንዳናግርሽ ምናምን ብቻ አንትን ብዬ ነበርና እንዳናገረሽና ፈተና እንድርሽ ምናምን ደግሞ ሲሰማ በቃ ኦቨር ደሳሪ። እኔ በቃ ከሱ ጋር ያለው ነገር ለማስተካከል ጥረት እያረኩኝም ነው እንደዛውም ደግሞ ለእምነት ያለትን አመለካከት እንድታስተካክል ፈልጌ ስለነበር ነው ትንሽ ነገሮችን ችላ እያልኳቸው የነበረው ማለት ነው። ነገሮች ሁሉም ነገሮች ያውኛን አስተምረው ሁሉም ነገሮች ነው እኛን አስተምረው አልፈዋል። ያው እንደዚህ አይነት ነገሮች እኔም ላለመድገም ሁላችንም ሁላችን ላይ ቢሆን አንዳንዴ የሚፈጠሩ ነገሮች ናቸው እነዚህና ያን ያን ነገር ደግሞ እኛን ጎቶንም አስተምሮንም ድጋሚ ወደ ህይወታችን መልሶ ስላሳለፈን ለበጎ ነው፣ ደስት ብለን እናልፈው ነው አራ ነው እንግዲህ መማር ነገር ደግሞ ከተፈጠረ ነገር መማር መማር እዚህ ጋር ግን ያልተቀጣ እንደሰው አለ መቀጣት አለበት። አልችልም። ምንም ጸጌ፣ ያው ውሸቱን እውነት ለመበቀል ያደረገው ነገር ነው። ኤቭሪቲንግ በጣም ብዙ ሪሶርስ ታውቃላችሁ፣ ግን ከአይምሮ በላይ ነገር የለም። አዎ፣ ከመጀመሪያው ጀምሮ ቪዲዮ አለና እኔ ከቻል አሁን እኛ እንደዚህ ሆነን ሶክ የሆነ ነገር ስሜቱ ሊሆን ይችላል። እኔ እሱንም ጠርተን ማናገር ካለብን እናናግራለን። እኔ ጠርተን ማናገር ካለብን እናናግራለን። ግን እኮ እሱን ይቅርታ መጠየቅ ያለበት እንደውም ኧረ አሁን የተፈጠረው ነገር ካይተው እሷ እንደዛ አይነት ነገሮች እንዳደረገ እና እንደዚህ ብሏት እሷ እንደዚህ ውስጥ እንደገባች ምናምን ካወቀማ እንደውም ጽዮን ሄዳ ነው ነገ ነገሩ እንደዚህ እንደዚህ እንደዚህ ብላ እናንተ ላይ ላደረገው ነገር የግል ይቅርታ እንደዚህ ትሆናለህ። እታያለሁ እና እንደ በሉ እናንተ ሰው እዚህ ልይድላችሁ አሁን ላይ ነው እንጂማ እንዲመጣ ፈልጌ ነበር። አንድ ላይ ጥሩ ነበር። አሁን ቅርብ ብሎኛል የሆነ ነገር፣ በባዶ እንኳን ደስ አላችሁ ይከብዳል። የሆነ ነገር እዚህ ሳይሆን ያሰብኩት ትልቅ ነገር ነበር። ያው አንደኛ እዚህ ደስታዬን ከገለጽኩ ደስታ የዛሬ ግን ማለት ምፈልገው አንድ ነገር አለ። ካሜራ ከመጣ ይቀር የትኛውም ሰው ይቅርታ ይልብ ሊኖረው ይገባል። እኔ አሁን አብዛኞቻችሁ እኔ የግል ተበዳይ ነኝ አይደለም። እኔ እዚህ ጋር እሷንም አይደለም ሳን ግን በጽዮን በጣም ተጎድቻለሁ። ጽዮንን ይቅርታ ስትለኝ አለማድረግ ላለማድረግ የሚያስደርስ ሁኔታ ውስጥ ገብተን ነበር። ግን የትኛውም ሰው ለሰው መድኒቱ ሰውንም የሚጎዳውም ሰውን የሚባል ነገር አለ ከዛ ከዛ አንጻር ለይቅርታ ያለን ነገር በዚህ አጋጣሚ ቢስተካከል አመለካከታችን ማለት ነው። የትኛውም አጋጣሚ ማለት ነው። ያው እኛ ቪዲዮ ስንቀርጽ ወይ ደግሞ የሆነ ሰው ቪዲዮ ሰራ፣ ወይ ማስተማር አለበት ወይ ደግሞ ማዝናናት አለበት አይደል? ሁለት አንዱን አላማ ይዘን ነው እና ውጭ ሀገር የምትገኙ ብዙ ኦዲየንሶች ደግሞ አሉ፣ አረብ ሀገር ኤቭሪቲንግ፣ ለስራም ለምን ከቤተሰብ ጋር ብዙ አይነት ነገር ይገጥማል። አሁን በጣም ብዙ ነገር እንሰማለን። ከዚያ አንጻር ራሳቸውን ሌላ ነገር ውስጥ የሚከቱ አሉ

ላሳረስን ነዋል። ያው የደስታ ብዛት አንዳንድ ጊዜ እንደዚህ ነገሮችን እውነት ነው። ብቻ እናመሰግናለን። በጣም በጣም ነው የምናመሰግን። በጣም በጣም ነው የምንወዳችሁት።